በደቡብ ኮሪያ ዋና ከተማ ሴኡል የሚገኘው የሚዮንግ ዶንግ ካቴድራል የሀገረ ስብከቱ ሊቀ ጳጳስ መቀመጫ ሲሆን በሌላ ስሙም የፅንሰተዋ እመቤታችን ካቴድራል በመባል ይታወቃል። የሚዮንግ ዶንግ ካቴድራል በደቡብ ኮሪያ የካቶሊክ ቤተ ክርስቲያን ውስጥ ተምሳሌታዊና በዋና ከተማዋ ሴኡል ካሉትም ትልቁ ሲሆን በሀገሪቱም ፖለቲካዊ እንቅስቃሴ ውስጥ ጉልህ ሚና የተጫወተ ነው። ውድ በሰላም ካቶሊክ ቴሌቪዥን የቤተ ክርስቲያን ቅኝት ተመልካቶቻችን እንደምን ሰንብታችኋል? ዛሬው ዓለም አቀፍ የቤተ ክርስቲያን ቅኝታችን በደቡብ ኮሪያ ዋና ከተማ ሴኡል የሚገኘውን ርዕሰ ሊቃነ ጳጳሳት ጎርጎሪዮስ 16ኛ ድንግል ማርያም የደቡብ ኮሪያ ጠባቂ ብለው ማወጃቸውን ተከትሎ በስሟ የፅንሰታዋ እመቤታችን በመባል የሚታወቀውንና በአገሪቷም መንግስት ታሪካዊ ቦታ ተብሎ ስለተመዘገበው የሚዮንግ ዶንግ ወይም የፅንሰታዋ እመቤታችን ካቴድራል ልናስቃኛችሁ ወደድን። አብራችሁን ቆዩ። በኮሪያ በተለይም በጆሲያን ዘመን ክርስቲያ በከፍተኛ ሁኔታ ለስደት ይዳረጉ የነበረ ሲሆን በሀገሪቷም የካቶሊክ እምነት ተቀባይነት እንዲኖረው ካደረጉት የፈረንሳይ ሚስዮናውያን መካከል ሰባቱ መገደላቸውን ተከትሎ በፈረንጆቹ 1866 ለስደት ተዳርገዋል። የጆሲዮን ሥርወ መንግስት ከወደቀ በኋላ ኮሪያ ከአሜሪካ ጋር የንግድ ስምምነት ማድረጓን ተከትሎ በፈረንጆቹ 1882 የኮሪያ ሐዋርያዊ አስተዳደር የነበሩት ብፁዕ ማሪዣን ጉስታቭ በወቅቱ ከኮንፊሽየስ መቅደስ ብዙም በማይርቅ ቦታ ላይ ቤተ ክርስቲያን ለማሰራት ሞክረው የነበረ ቢሆንም የአካባቢው ሕዝብ ጥያቄውን ባለመቀበሉ ምክንያት በቦታው ትምህርት ቤት ተገንብቷል። ኮሪያና ፈረንሳይ በፈረንጆቹ 1887 የንግድ ስምምነት መፈረሙን ተከትሎ ቤተ ክርስቲያን የመስራት ኃላፊነት በፈረንሳዩ ካህን ዩጂንዣን ጆርጅ ላይ አርፏል። በጊዜው የነበረው የኮሪያው ንጉሠ ነገሥት ጎጆንግ የካቶሊክ ካቴድራል እንዲሰራ ግፊት እያደረገ የነበረ ቢሆንም ኋላ ላይ ግን ቤተ ክርስቲያኑ የሚሰራበትን መሬት እንደሚነጠቅ መዛቱ ተነግሯል። ፈረንጆቹ 1888 የሩሲያ ፈረንሳይና አሜሪካ መንግስታት የሚሰራውን ቤተ ክርስቲያን እገዛ እንዳያደርጉ ሲከለከል በኋላም ግንባታው እንዲጓተት የወርቅ ዝውውር በጥብቅ መከልከሉም ይነገራል። አንዳንድ መረጃዎች ንጉሰ ነገስቱ የካቴድራሉን ግንባታ የተከለከለው ከቤተ መንግስቱ ስለበለጠ መሆኑን ያመለክታሉ። የኮሪያው ንጉሰ ነገስት ጎጆንግ በመጨረሻ የክርስቲያን ካቴድራል መኖር ጥቅ አቅሙን በመረዳት በፈረንጆቹ 1892 የቤተ ክርስቲያኑ መሰረት ድንጋይ ማስቀመጥ ስነ ስርዓት ላይ ተገኝቷል። የቤተ ክርስቲያኑ ግንባታ ወጪ በፓሪስ የባህር ማዶ ተልእኮዎች ማህበረሰብ ሲሸፈን በመጀመሪያው የቻይና ጃፓን ጦርነትና ቤተ ክርስቲያን የመስራት ኃላፊነት ተረክበው የነበሩት ፈረንሳዩ ካህን ዩጂንዣን ከዚህ አለም ማረፍ ምክንያት የካቴድራሉ ምርቃት ለበርካታ ዓመታት እንዲሸጋገር ተደርጓል። በግንባታ ስራው በደቡብ ኮሪያ ዋና ከተማ ሴኡል ካሉት አብያተ ክርስቲያናት ከፍተኛው እንደሆነ የሚነገርለትና ለጽንሰታዋ ቅድስት ድንግል ማርያም የተሰራው የሚዩንግዶንግ ካቴድራል በፈረንጆቹ 1895 በጊዜው ጆንግሂዩን ካቴድራል በሚል ስያሜ ተባርኮ ተመርቋል። በፈረንጆቹ 1900 በደረሰባቸው ስደት ምክንያት በ1866 የሞቱት የኮሪያ ሰማዕታት ቅሪት ወደዚሁ ካቴድራል ተዘዋውሯል። የሚዩንግዶንግ ካቴድራል ቀደም ባለው ጊዜ በቻይና የቻይና የቤጂንግ ሀገረ ስብከት ስር የሚገኝ የነበረ ሲሆን በኋላም ርዕሰ ሊቃነ ጳጳሳት ጎርጎሪዮስ 16ኛ በፈረንጆቹ 1831 ባወጡት ጳጳሳዊ አዋጅ የሴኡል ሀገረ ስብከት እንዲመሰረት ማድረጋቸውን ተከትሎ የሊቀ ጳጳሱ መቀመጫ ለመሆን በቅቷል። በፈረንጆቹ 1977 በኮሪያ መንግስት ታሪካዊ ቦታ ተብሎ የተመዘገበው የሚዩንግ ዶንግ ካቴድራል በሀገሪቱ የፖለቲካ እንቅስቃሴ ውስጥ ጉልህ ቦታ የነበረው ነው። በፈረንጆቹ ዘጠኝ ሰባና ሰማኒያዎቹ በጊዜው የነበረውን የኮሪያ ወታደራዊ መንግስት ከሚተቹት መካከል የካቶሊክ ካህናት በዋናነት የሚጠቀሱ ሲሆን ካቴድራሉም የፖለቲካ ማዕከል ሆኖ ነበር። በጊዜው መንግስትን የሚተቹ ተቃዋሚዎች በዚሁ ካቴድራል ይሸሸጉ የነበረ ሲሆን በዲሞክራሲ አቀንቃኞችም ዘንድ መካ የሚል ቅጽል ስም ተሰጥቶት ነበር። የደቡብ ኮሪያ ስምንተኛው ፕሬዚዳንት ኪም ጄ ጁንግ በፈረንጆቹ 1976 በጊዜው በመፈንቅለ መንግስት ስልጣን የያዘው ፕሬዚዳንት ፓርክ ቹንሂ ስልጣን እንዲለቅ በካቴድራሉ ሰልፍ አድርጓል። በ1987 በአንድ የዩኒቨርሲቲ ተማሪ ላይ የደረሰበትን ስቃይና ሞት በመቃወም የረሃብ አድማ ያወጁት 600 ተማሪዎችም በዚሁ ካቴድራል በመገኘት የተቃውሞ ድምፃቸውን አሰምተዋል። የሚዩንግዶንግ ካቴድራል የተቃዋሚዎች ተመራጭ ቦታ ለመሆን የቻለው የበፊት መንግስታት በካቴድራሉ ስር የገቡ ሰዎችን ላለማሰር በወሰዱት እርምጃ ነው። በፈረንጆቹ 200 በ ካቴድራሉ አካባቢ ለተቃውሞ የወጡ ሰዎች ግን ወደ ቤተ ክርስቲያኑ የሚሄዱ ሴት ምዕመናን ላይ ድብደባ በማድረሳቸውና የቤተ ክርስቲያኑን ንብረት በማውደማቸው ምክንያት ካቴድራሉ ቅድሚያ ፍቃድ ያልተሰጣቸው ሰዎች በአካባቢው ተቃውሞ እንዳያደርጉ ከልክሏል። የሚዩንግዶንግ ካቴድራል በአካባቢው ከሚገኙ ሀያ ግራጫና ቀይ የጡብ አይነቶች ሲሆን የተሰራው ከፍታውም 45 ሜትር ነው። ይህም በደቡብ ኮሪያ ዋና ከተማ ሴኡል ካሉ አብያተ ክርስቲያናት ትልቁ ነው። የቤተ ክርስቲያኑ የውስጥ ገጽታ በተለያዩ የጥበብ ስራዎች ያሸበረቀ ሲሆን ዋና መቅደሱም አካባቢ የቅድስት ልብ እመቤታችን ሐውልት ይታያል። በምስል ያሸበረቁት መስታወቶችም የኢየሱስ ክርስቶስን መወለድ፣ የሰብአ ሰገሎች ስጦታ መስጠት፣ ኢየሱስ ክርስቶስ ከአስራ ሁለቱ ሐዋርያትና የመቁጠሪያ ጸሎት 15 ሚስጥራት ተስለውበት የሚታይ ነው። በቤተ ክርስቲያኑ ሃምሳኛ ዓመት የፈረንሳይዋ ሉርድ መቤታችን ሐውልት የጽንሰታ መቤታችን በሚል ስያሜ የሚዩንግዶንግ ካቴድራል አካባቢ የተቀመጠ ሲሆን በፈረንጆቹ 1960 በጊዜው የካቴድራሉ ሊቀ ጳጳስ ጳውሎስ ሮህ አማካኝነት ለኮሪያ ዳግም ውህደት በሚል ውሃ ያለበት ዋሻ አሰርተዋል። ሊቀ ጳጳስ ጳውሎስ ውሃ ያለበት ዋሻ ያሰሩበት ለኮሪያ ዳግም ውህደት ዓላማ በጊዜው በርካታ ውዝግብ ያስነሳ የነበረ ሲሆን የሰሜ ሰሜንና ደቡብ ኮሪያ የውህደት ሀሳብ አሁንም ድረስ አወዛጋቢና አከራካሪ ሆኖ ቀጥሏል። የሚዩንግዶንግ ካቴድራል አሁን የያዘውን ስም ከመያዙ በፊት በርካታ መጠሪያዎች የነበሩት ሲሆን ለአብነትም በኮሪያውያን ንጉሠ ነገስት ጎጆንግ ወቅት ጆንግ ሂዩን ካቴድራል በመባል ይታወቅ ነበር። ጃፓን ኮሪያን ወራ በነበረች ጊዜም የው ስሙ ተረስቶ የካቶሊክ ቤተ ክርስቲያን በመባል ይታወቅ ነበር። በፈረንጆቹ 1945 ኮሪያ ከቀኝ ግዛት ነፃ ከሆነች በኋላ የበፊት ስያሜው ተቀይሮ የጽንሰታዋ ቅድስት ድንግል ማርያም ካቴድራል በመባል ሲጠራ በአሁኑ ጊዜም ከዚህ ስሙ ባሻገር በተለይም በአካባቢው ምዕመናን ዘንድ የሚዩንግዶንግ ካቴድራል በመባል ይጠራል። የሚዩንግዶንግ ካቴድራል በደቡብ ኮሪያ ካቶሊካዊት ቤተ ክርስቲያን ተምሳሌት ተደርጎ የሚወሰድ በሀገሪቷን መንግስት ታሪካዊ በመባል የተመዘገበና በአሁኑ ጊዜ ለምዕመናን የቤተ ክርስቲያን ሚስጥራትን ከመስጠትና የሴውል ሀገረ ስብከት ሊቀባ መቀመጫ ከመሆን ባሻገር በተለይም ከአመሰራረቱ ጀምሮ ባሳለፈው ታሪክ ምክንያት በበርካታ ነጋዲያን የሚጎበኝ ካቴድራል ነው። የሚዩንግዶንግ ካቴድራል ካስተናገዳቸው ታሪካዊ ክስተቶች መካከል በካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በፈረንጆቹ 2014 ሀገሪቷን በጎበኙት ጊዜ በካቴድራሉ በተለይም በጃፓን የኮሪያ ወረራ ወቅት ከደረሰባቸው ስቃይ የተረፉ ሰባት ሴቶች ሴቶችና የሀገሪቷ የቀድሞ ፕሬዝዳንት ፓርክ ጃን ሃይ በተገኙበት መስዋዕተ ቅዳሴ ማሳረጋቸው ይታወሳል። የሚዩንግዶንግ ካቴድራል በሳምንት ስድስት ቀን በኮሪያ ቋንቋ የሚጸለይበት ሲሆን በዕለተ ሰንበትም በእንግሊዝኛ መስዋዕተ ቅዳሴ ይደረጋል። ከቤተ ክርስቲያኑ በታች ባለው ቦታም የኮሪያ ካቶሊካዊ ቤተ ክርስቲያን ሁለተኛው ጳጳስ ብፁዕ ሎረንት ዮሴፍ ማሪየስ ጨምሮ የዘጠኝ ኮሪያውያን ሰማዕታት ቅሪት የሚገኝ ሲሆን በየሳምንቱም ጠዋት ላይ በዚህ ቦታ ልዩ የንግደት ጸሎት ይደረጋል። ውድ በሰላም ካቶሊክ ቴሌቪዥን የቤተ ክርስቲያን ቅኝት ተመልካቾቻችን በዛሬው ዓለም አቀፍ የቤተ ክርስቲያን ቅኝታችን በደቡብ ኮሪያ ዋና ከተማ ሴኡል ካሉት አብያተ ክርስቲያናት ትልቁና የነጋዲያን መዳረሻ ስለሆነው፣ በሀገሪቷ ፖለቲካዊ እንቅስቃሴ ውስጥ ትልቅ ስፍራ ስለሚሰጠው፣ ከተመሰረተበት ጀምሮም በርካታ ስያሜዎችን ስለያዘውና፣ በሀገሪቷ መንግስት ዘንድ ታሪካዊ ቦታ ተብሎ ስለተመዘገበው የሴኡል ሀገረ ስብከት ሊቀ ጳጳስ መቀመጫ ሚዮንግ ዶንግ ካቴድራል ባህያችሁት መልክ አስቃኘናችሁ። በቀጣይ በሌላ የቤተ ክርስቲያን ቅኝት ፕሮግራም እስከምንገናኝ ቸር ይቆየን እያልን በዚሁ ተሰናበትን።